ሰላም ጤና ይስጥልኝ ክብራትና ክብራን ውድ የዩቲዩብ ቤተሰቦች እንደምናላችሁ። ዛሬ እንግዲህ በሌላ ቪዲዮ ተገናኝተናል። ዛሬ እንግዲህ በዚህ ቪዲዮ ላይ የምንመለከተው ስለ እርግዝና ምልክቶች ነው። እንግዲህ በዚህም ቪዲዮ ላይ እንግዲህ ማርገዛችሁን እርግጠኛ የምትሆኑባቸው ስምንት የእርግዝና ምልክቶችን አንድ በአንድ በስፋት የምናይ ይሆናል ማለት ነው። እንግዲህ ከዛ በፊት ሁላችሁም ላይክ ይህንን ቪዲዮ ላይክ በማድረግ ጀምሩ። እንዲሁም ለዚህ አስተማሪ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንግዲህ ቪዲዮውን እስከ መጨረሻው ተከታተሉ ትላለው እንግዲህ ሁሉም ምልክቶች ላታዩ ትችላላችሁ። በብዛት እንግዲህ ግማሹ ከምነግራችሁ ስምንት ምልክቶች መካከል ግማሹ እንኳን እናንተ ላይ ከታየ እነዚህ ምልክቶች ማርገዟችሁን የሚጠቁሙ ስለሆነ ቪዲዮውን እስከ መጨረሻው መከታተል ይኖርባችኋል ማለት ነው እኔም እንግዲህ እስከ ቪዲዮ ፍጻሜ አብራችን ቆዩኝ ላለው ማለት ነው። እሺ ተመልካቾች እንግዲህ በቀጥታ ወደ ጉዳያችን ስንገባ አብዛኞቹ ሴቶች የሚታዩ ምልክቶች ባይኖራቸውም እርግዝና በተለምዶ የሚሰላው በመጨረሻው የወር አበባ ወቅት ከመጀመሪያ ቀን ጀምሮ ሲሆን በእርግዝና የመጀመሪያዎቹ ሳምንታት ወይም ደግሞ ቀናት ውስጥ ሊታዩ ከሚችሉ አንዳንድ የመጀመሪያ ምልክቶች ውስጥ እንግዲህ አንደኛውና የመጀመሪያው የመተከል መድማት ነው እንግዲህ፣ የተዳቀለው እንቁላል ከማህፀን ሽፋር ጋር ሲጣበቅ የሚከሰት ትንሽ ነጠብጣብ ወይም ደግሞ ደም መፍሰስ በተለምዶም ከተፀነሰ ከስድስት እስከ አስራ ሁለት ቀናት አካባቢ ነው ይሄ የሚከሰተው ማለት ነው። ስለዚህ አንደኛውን የመጀመሪያው የመተከል መድማት ነው ማለት ነው። ሌላኛው እና ሁለተኛው እንግዲህ በመጀመሪያዎቹ ቀናት ከምትራቸው ምልክቶች መሀል ቀላል ቁርጠት ነው እንግዲህ ከወር አበባ ቁርጠት ጋር ተመሳሳይ ሲሆን፣ ይህም እንግዲህ ጽንሱ ወደ ማህፀን ውስጥ ሲተከል ሊከሰት የሚችል የሆድ ቁርጠት ነው ማለት ነው ማለት ነው። ስለዚህ ሁለተኛው ምልክት ቀላል የሆድ ቁርጠት ይሆናል ማለት ነው። ሶስተኛው እንግዲህ በብዛት ሊታይ የሚችለው ምልክት እንግዲህ የጡት ለውጦች ነው። ይህም እንግዲህ በሆርሞን ለውጥ የተነሳ የጡት እጠት ወይም ደግሞ ህመም እንዲሁም ትንሽ የቀለም ለውጥ ይኖራል ማለት ነው። ይህም ሌላኛው ምልክት የጡት ለውጥ ነው ማለት ነው። ወደ ቀጠውና ወደ አራተኛው ስናልፍ እንግዲህ አራተኛው ድካም ነው እንግዲህ ድካም ሰውነት ብዙ ፕሮጀስትሮን ማመንጨት ሲጀምር ከወትሮ ወይም ደግሞ ከሌሎች ቀኖች በተለየ መልኩ የድካም ስሜት እንዲሰማችው ያደርጋል ማለት ነው። ስለዚህ ሌላኛው ምልክት ድካም ነው ማለት ነው። አምስተኛ ላይ ደርሰናል። እንግዲህ ሌላኛው እና አምስተኛው በእርግዝና የመጀመሪያዎቹ ቀናት ላይ ልታያቸው የምትችሎቸው ምልክቶች መካከል ማቅለሽለሽ እና ማስመለስ ነው። እንግዲህ አንዳንድ ጊዜ የጠዋት ሕመም ተብሎ ይጠራል። ምንም እንኳን በማንኛውም ቀን ሊከሰት ቢችልም ብዙውን ጊዜ የሚጀምረው በእርግዝና ስድስተኛው ሳምንት አካባቢ ነው ማለት ነው። ይህም እንግዲህ ይለያያል፣ ሁሉም ላይ አይደለም። ከሰው ሰው የሚለያይ ነው ማለት ነው። ሌላኛው እና ስድስተኛው እንግዲህ ስድስተኛው በተደጋጋሚ የሽንት መሽናት ነው እንግዲህ በሆርሞን ለውጥና ወደ ኩላሊት የደም ዝውውር በመጨመሩ የመሽናት ፍላጎት መጨመር ይኖራል ማለት ነው። ይህም እንግዲህ በተደጋጋሚ እንድትሸኑ ሊያደርገዋችሁ ይችላል ማለት ነው። ይህም እንግዲህ በእርግዝና ጊዜ የሚከሰት ምልክት ነው ማለት ነው። በተለይም ይህ እንግዲህ በመጀመሪያው ሳምንት ላይ በጣም ልታስተውሉት የምትችሉት ምልክት ነው ማለት ነው። ሌላኛውና ሰባተኛው እንግዲህ የምግብ ጥላቻ ወይም ደግሞ ማማር ነው እንግዲህ የምግብ ፍላጎት መቀነስ ወይም ደግሞ መጨመር። እንግዲህ ሰዎች የተለያዩ ሰዎችን ሊጠሉት የሚችሉትን ምግቦች እናንተ ስትወዷቸው፣ እንዲሁም ደግሞ ሌሎች የሚወዷቸውን እናንተ ስትጠሏቸው ታስተውላላችሁ። እንግዲህ የመቅመስ ወይም ደግሞ የማሽተት ስሜት ለውጦች፣ ይህም ወደ አዲስ የምግብ ጥላቻ ወይም ፍላጎት እንድታመሩ ያደርጋል ማለት ነው። ይህም ከሆርሞን ለውጥ ጋር ተያይዞ የሚመጣ ምልክት ነው ማለት ነው። ስለዚህ ሰባተኛው የምግብ ጥላቻ ወይም ደግሞ ማማር መኖር ነው ማለት ነው። የመጨረሻው እና ስምንተኛው እንግዲህ የስሜት መለዋወጥ ነው። እንግዲህ የሆርሞን ለውጦች ስሜታችሁን ሊነኩ ይችላሉ። ይህም እንግዲህ ከሌሎች ጊዜ ወይም ደግሞ ከወትሮ የበለጠ ስሜታዊ ወይም ደግሞ ብስጭት እንዲሰማችሁ ሊያደርግ ይችላል ማለት ነው። ስለዚህም ሙዳችሁ ሲቀየር ወይም ስሜታችሁ ሲለዋወጥ ስትናደዱ፣ ስትበሳችሁ ልትስታውሉ ትችላላችሁ ማለት ነው። ይህም እንግዲህ በመጀመሪያው ሳምንት ላይ ከሚታዩ ምልክቶች መካከል ዋነኛው ነው ማለት ነው። እንግዲህ ተመልካቾች አብዛኞቹ እነዚህ ምልክቶች በብዛት የሚታዩት የወር አበባ ካለፈ በኋላ ሲሆን ይህም እንግዲህ ወደ አራት ሳምንታት እርግዝና አካባቢ ነው ማለት ነው። ነገር ግን ጥቂት ሴቶች ላይ አንድ ሳምንትና ከዛ ባነሰ ጊዜ ውስጥም እነዚህ ምልክቶች ሊታዩ ይችላሉ ማለት ነው። እንዲህ ከሁሉም በላይ ማወቅ ያለባችሁ ዋነኛው ጉዳይ እርግጠኛ መሆን የሚቻለው እንግዲህ ምርመራ ማድረግ ነው። ከምንም በላይ መቶ ፐርሰንት እርጉዝ መሆናችሁን እርግጠኛ መሆን የምችሉት በምርመራ ብቻ ነው ማለት ነው። ይህም እንግዲህ ቀኖችን መጠበቅ ይኖርባችኋል ማለት ነው። እስከዛ ግን በእነዚህ ምልክቶች መጠርጠርና ምልክቶችንም ለይታችሁ ምርመራ እንድታደርጉ ያስችላችኋል ማለት ነው። ከላይ የነገርኳችሁ ስምንት ምልክቶች ማለት ነው። እንግዲህ ውድ ቤተሰቦች ለዛሬ ይሄ ነበረ። አይወፕ በዚህ ቪዲዮ ላይ ጠቃሚ መረጃ እንዳገኛችሁበት ሀሳብ አስተያየት፣ እንዲሁም ጥያቄ ካላችሁ በታች በኮሜንት ማስፈሪያው ላይ ማስቀመጥ የምትችሉ ይሆናል። ለእያንዳንዳችሁ የመመልስ ይሆናል ማለት ነው። እስከ ቪዲዮ ፍጻሜ አብራችሁን ስለነበራችሁ እጅግ በጣም አመሰግናለሁ። ፈጣሪ አክብርልኝ። በቀጣይ እንግዲህ በሌሎች ቪዲዮዎች የምንገናኝ ይሆናል። እስከዛው በያላችሁበት ፈጣሪ ሰላሙን ያብዛላችሁ። ደህና ሆኑ። ቻው